አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን። ግንቦት ሁለት በዚች ቀን ጻድቅ ኢዮብ አረፈ። የዚህም ጻድቅ በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጽሐፍትም ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጥነው፣ ለመጪው ትውልድም አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ያዕቆብ በመልእክቱ እንሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል አለ። ከዚህ በኋላም በአንዲት ቀን ገንዘቡን ሁሉ ጠፋ። ስጋውም በደዌ ስጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ፣ እግዚአብሔርንም አመሰገነው። አንዲት ቃል እንኳ በፈጠረው እግዚአብሔር ላይ አላጉረመረምም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔርም ስም ተመሰገነ ይሁን አለ። በዚህም መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹንና የሚስቱ ዘለፋ በዝቶበት ነበር። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህስ ስደበውና ሙት። ዳግመኛ እግዚአብሔርን ደጅ እጠናዋለሁ፣ መከራውንም አታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን? አለችው እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔም ዘጠኝ ወር ሳረግዝ፣ ሳምጥ፣ ስወልድ ላይረቡኝ፣ ላይጠቅሙኝ በከንቱ ደከሙ። አንተም በመግል ተውጠፍ፣ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዙርክ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ ከድካሜ በእኔ ላይ ከመጣው ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረህ ሞት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ስርዓት እንዳልተሰራላቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበል። ከዚህም በኋላ መከራውን አንታገስምን? አላት። በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርን በደመና ውስጥ ተነጋገረው። ከተነጋገረውም በኋላ ከደዌው ፈወሰው። ጥሪቱንም ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆቹንም ሴቶችንና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልናም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን። በረከቱ ከእኛ ጋር ለዘላለሙ ትኖር፤ አሜን።